መረጃዎቹን ወደ እናንተ እያደረሰ አብረናቸው የምንቆየው ባልደረባዬ በላይ መናየ እንዲሁም ደግሞ በቅረጻና ቅንብር በኩል መለስ አድማሴ ሲሆን እኔም እንደዚሁ አብረ ያለው በለጠ ካሳ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሰሞኑን በተከታታይ አስተያየቶቻችሁን እየተመለከት ነው። የበለጠ አስተያየቶቻችሁን ከዚህ በላይ የሚጠቅሙትን ማድረሱን ለሌሎቹም ቻናላችን በማስታወቅ በኩል ሚናችሁ እንድትወጡ እና ቻናሉ ብዙ ተከታዮች እንዲኖሩት በማድረግ በኩል ያው አስተዋጽኦችሁን እንድትቀጥሉ ነው በተደጋጋሚ እየጠየቅነው ያለ ነው። ከሰጣችሁን አስተያየቶች መካከል ብዙዎቹን ተመልክተናቸዋል። ከአስራት ቲቪ ጀምሮ እንደምትከታተሉን በርካቶቻችሁ ገልጻችኋል። የሙያውን ለሙያው ያለንን ታላቅ ክብርም በዚሁ ገልጻችሁልና በጣም ነው የምናመሰግነው። እንግዲህ እውነት ስለምትናገሩ እናመሰግናለን ብላችሁናል። እኛም ይህንን አጠናክረን እንቀጥላለን። ለሌሎች ተደራሽ እንደውም ግን እናንተም ቻናሉን በተለያዩ መንገዶች ማስተዋወቃችሁን ቀጥሉ። ወደ መረጃዎቹ ነው የሚሄደው፣ በላይ ነው ያዝኳቸው መረጃዎች ላስከትል። እንግዲህ በዚሁ ከገባው እንግዲህ ዛሬ ማለዳ ከአማራ ክልል ካሉ መረጃዎች መካከል በቀዳሚነት ወደ ላሊበላ የሚወስደንን መረጃ ነው ያዝኩት በላሊበላ በጠዋት 11 ሰዓት ጀምሮ በከተማው ውስጥና በከተማው ዙሪያ ከባድ ውጊያ መቀስቀሱን ነው መረጃ ምንጮች ያደረሱን። ይህንን በተመለከተ በተለይ እስካሁን ድረስ ብዙ ውጊያ የማይደረግባቸው የከተማው አካባቢዎች ከቅርሱ አንጻር ዛሬ ውጊያ እየተደረገባቸው እንደሆነ ነው የሰማነው። አደባባይ ላሊበላ አንደኛ ደረጃ ትምህርት ቤትን ጨምሮ በአራቱም መውጫዎች ነው ውጊያ እየተደረገ ያለው። በተለይ ሽምብርማ፣ ኤርፖርት፣ ሆስፒታልና ኩተላብ ተብሎ የሚጠሩት የከተማው አካባቢዎች በዚህ ሰዓት ውጊያ እየተደረገ እንደሆነ ነው የገለጹልን። ሽምብርማ ወደ ሰቆጣ መውጫ ያለው ነው። ኤርፖርት ደግሞ አየር ማረፊያው ሽምሻ ጀምሮ እስከ ላሊበላ ከተማ ድረስ ነው እና ኩተላብን በከተማው ምስራቃዊ ጫፍ ያለ ነው። ሆስፒታሉ በከተማው ምዕራባዊ ጫፍ ያለ አካባቢ ነው። እነዚህን ጨምሮ ወደ መሀል ከተማ ጭምር ነው ውጊያ ያለው ብለዋል። አደባባዩ አካባቢ በተከታታይ ከባድ መሳሪያ ይተኮሳል። በተለይ ከሌሊቱ 11 ሰዓት ጀምሮ እስካሁን ድረስ ያለማቋረጥ ነው የሚተኮሰው። በዚህ ምክንያት የከተማዋ ነዋሪዎች እንቅስቃሴ ቆሞ ቤት ውስጥ ነው ያሉት፣ ብዙዎቹ እንግዲህ ያው የተኩሱ ድምጽ ይሰማል። በስልክም እስካሁን ያው ስልክ አገልግሎት አለ እንደሰማነው። እንግዲህ የስልኩን ጥሪ ብጭምር በጣም በተደጋጋሚ ነው ከፍተኛ ተኩስ የሚተኮሰው። በዚህ ምክንያት ሰዎች ከቤት እየወጡ አይደለም፣ ከፍታ ካላቸው ቦታዎች ሁሉ ወርደው መሬት ላይ በእንትን ላይ እንዳሉ ነው የሰማነው እና ይህን ያክ በዚህ ልክ ሊገለጽ የሚችል ከፍተኛ ውጊያ መኖሩን ነው እየሰማ ነው። እንግዲህ በውጊያው ያለው ተለዋዋጭ ዝርዝር ጉዳይና ዝርዝር ውጤቶች የሚገለጹበት ወይም ደግሞ እነሱን ለማጣራት የሚቻልበት ሁኔታ የለም። የቅርሶቹ ጉዳይ ግን ከዚሁ ጋር ተያይዞ በጣም አሳሳቢ ነው። በተለይ አደባባይ አካባቢ የሚተኮሰው ይሄ እንግዲህ በተለይ ትልቁ ፍልፍል ዋሻ መድኃኒዓለም ቤተክርስቲያን በቅርብ ርቀት ካለ ነው ወደ ወይራ አካባቢም እንደዚሁ ይተኮሳል ነው የሚሉት 360 ዲግሪ እየተሽከረከሩ ነው የሚተኩሱት በተለይ ከባድ መሳሪያዎች ነው የሚሉት በከተማው የሽምብርማ ተብሎ የሚጠራው አካባቢም ትልልቅ ሎጅ እና ሆቴሎች አሉበት አካባቢ ነው እዚህ አካባቢም ከባድ መሳሪያ ይተኮሳል ለምሳሌ ወደ ቦኖ አካባቢ አንድ መኖሪያ ቤት ላይ አርፎ ከባድ መሳሪያ ተተኳሽ ሰዎች ልቅሶ ሲያሰሙ ሰምቻለሁ ብለዋል የመረጃ ምንጫችን ዝርዝር ጉዳቱን ማረጋገጥ ባይችሉም ሰዎች የልቅሶ ድምጽ ሲያሰሙ ሰምቻለሁ ብለዋል። ቻይና ካምፕ ባለፈውም የልዩ ኃይሉ ይጠቀምበት የነበረው እና ከዚያ በፊት ከልዩ ኃይል ጋር ጦርነት የነበረበት ዛሬ ደግሞ መከላከያ በልዩ ኃይል እያለ የነበረበት ነው። በአሁኑ አጠራር የአድማ ብተና ስለሆነ ልዩ ኃይል የለም በሚል በፊት እሱ ጋር ውጊያ የተደረገበት ቦታ ስለሆነ ነው። ከወራቱ በፊት አሁን ይህም ቦታ መከላከያ በጊዜያዊ የማዘዣ ጣቢያነት ሲጠቀሙ ነበረ። በዚህ ካምፕ ላይም ተከታታይ ጥቃቶች እንደደረሱ ነው እየሰማ ነው። በላይ እንግዲህ ላሊበላ ያለውን ሁኔታ በተመለከተ እንግዲህ ተጨማሪ መረጃዎችን የምናደርስ ቢሆንም በተለይ ቅርሱን በተመለከተ በተፋላሚ ሀይሎች በኩል እንግዲህ በትናንት ጀምሮ ጥሪ እየቀረበ ነበረ ያለው ስጋት ቢቀርብ እንግዲህ ዛሬ ከተማ ውስጥ ውጊያ ከመኖሩ ውጊያ ከመደረጉ ያስቀረው ነገር የለም። ከተማ ውስጥ በተለይ ከባድ መሳሪያዎች ከከተማ ወደ ተለያዩ አካባቢዎች መተኮሳቸው ያው ንዝረትም እየፈጠረ ነው በከተማው ላይ ያሉን ጫና ትላንትም እኛ እያቀረብ ነበር ዓለም አቀፍ ሚዲያዎችም ጭምር ያሉትን እንግዲህ ከፍተኛ ስጋት እንዳለ ነው የመረጃ ምንጮቹ የሚገልጹት። እንግዲህ እስካሁን ድረስ ሰሞኑን ከላሊበላ ከተማ ከ12 እስከ 30 ኪሎ ሜትር ባለ አካባቢ ነበር ውጊያ የነበረው፣ በከተማው አቅራቢያ ዛሬ እንግዲህ ከተማ ውስጥ ጭምር ውጊያ እንዳለ ነው እየሰማ ነው። ባለፈው ቅዳሜ ነው እንግዲህ ላሊበላ ከተማ አቅራቢያ በተለይ በከተማው ሰሜን ምስራቅና ምስራቃዊ አካባቢዎች ከግዳን ጋር በሚያዋስኑ አካባቢዎች ውጊያ የነበረው፣ ለሁለት ቀናት ቆሞ የነበረው ውጊያ ዛሬ እንደገና ከተማው ውስጥ ተቀስቅሷል። ያው ትላንት በመረጃ ጊዜያችን በአራት የከተማ አቅጣጫዎች ላይ ውጥረቶች እንደነበሩ ስንገልጽ ነበረ። እንግዲህ ዛሬ ይህንን ነው የሰማነው። ትናንትና ትላንትና በከተማዋ የተለያዩ አካባቢዎች ውጥረቶች እንደነበሩ በአራቱ አቅጣጫዎች ስንገልጽ ነበር። ዛሬ ከባድ ውጊያ በከተማው ውስጥና በከተማዋ አቅራቢያ መቀስቀሱን ሰምተናል። ምናልባት እዚያ አንጻር አንተም ስደሙ ተጨማሪ ሁለት መረጃዎች በለጠ አንደኛ ዘግይቶ የደረሰም ስለሆነ አንደኛው አንደኛው መረጃ ትናንት ለስልጠና በሚል አመራሮቹ የአካባቢ አመራሮች ወጥተዋል። ከከተማው እንግዲህ ውጊያ እንደሚንቀሳቀስ መረጃ ኖሯቸው ይሁን አይሁን አይታወቅም። ነገር ግን ከሰሞኑ በብልጽግና ስልጠና ትሳተፋላችሁ በሚል እንደሆነ ይሰማሉ እና በትናንትናው ዕለት የላሊበላና አካባቢ ያሉ አመራሮች መውጣታቸውን ይገልጻሉ። ሌላኛው ደግሞ አሁን ዘግይቶ የደረሰን በከተማው ያለው ማረሚያ ቤት መሰበሩንና እስረኞች መውጣታቸውን ነው። አሁን የደረሰን እንግዲህ ከቅርሱ ጋር በተገናኘ ግን አሁንም ዓለም አቀፍ መገናኛ ብዙኃን ዘገባዎችን መስራት ቀጥለዋል። ባለው በአካባቢው ላይ ያለው ውጊያ ለቅርሶቹ ደህንነት ምን ያህል ስጋት እንደሆነ የሚገልጹ ዘገባዎች አሁንም መውጣት ቀጥለዋል። ተጨማሪ መረጃዎችን እንዳልከው ሰዓት እንመለሳለን። አዎ ሌላማ ተጨማሪ መረጃችን በላይ ወደ አየር ማረፊያው አካባቢ ከባድ ውጊያ ነበረ። ወደ ሶስት ሰዓት ከ14 ደቂቃ አካባቢ የሚያርፍ መደበኛ በረራ ነበረ። ይሄ አውሮፕላን ወደ በረራውን አለማድረጉን ተመልክተናል ነው ያሉት የመረጃ ምንጮቻችን ምናልባት ይሄ ከዚህ ከአየር መንገድ የተሰረዘ በረራ ነው ወይስ አካባቢ ባለው ሁኔታ ነው የሚለውንም የምናጣራው ነው የሚሆነው። ይህንንም የመረጃ ምንጮቻችን ነግረውናል። ሰባት ሰዓት እና ሶስት ሰዓት ከ14 ደቂቃ ገደማ ከሩብ አካባቢ ወደ አካባቢው በረራዎች ነበሩ ያሉ የመረጃ ምንጮች አሉ። ይህንን እንግዲህ በሌላ የመረጃ ሰዓታችን የምንመለስበት ነው የሚው ዙሮ ዙሮ ላሊበላ አየር ማረፊያ አካባቢ ያለው ሁኔታን ለመግለጽ ነው። ይህንን አባሪ ማስረጃ እየሰጡን ወደ ሌላው የ ደቡብ ወሎ አካባቢዎች ስንመጣ እንደዚሁ የምናገኛቸው መረጃዎች አሉ። በምራብ ወሎ ወረዳዎች ውስጥ መካነ ሰላም ከተማ አቅራቢያ መቅደላ በተባለ ቀበሌ ከጠዋቱ ሁለት ሰዓት ጀምሮ በአካባቢው ውጊያ መቀስቀሱን የመረጃ ምንጮቻችን ገልጸዋል። መቅደላ መቅደላ ወረዳ አይደለም ደቡብ ወሎ ውስጥ ከሚገኙ ይሄ ቦረና ሳይንት ወረዳ ውስጥ የሚገኝ ከመካነ ሰላም ከተማ በሰባት ኪሎ ሜትር ርቀት የሚገኝ ቀበሌ ነው። መቅደላ ምናልባት አድማጭ ተመልካቾቻችን ስለ አካባቢ ስናወራ በዛ ልክ እንዲሉ እዚህ አካባቢ መቀስቀሱን ገልጸዋል። ትናንትና መካነ ሰላም ከተማ የወረዳው መምህራንና የከተማ አስተዳደሩ እንደዚሁ መምህራንና የሱፐርቫይዘሮች ተሰብስቦ ነበረ። ደሞዝ እንደማይከፈላቸው ከህዳር ጀምሮ ነው የተናገራቸው ነው የሚሉት። ደሞዝ አንከፍላችሁም፣ ደሞዝ እንድንከፍላችሁ ከፈለጋችሁ ለእያንዳንዱ ፋኖ እየደወላችሁ እንዲገባ አድርጉ የሚል ነው የአካባቢው የክፍለ ጦር አዛዥ ሰብስበው የተናገሩት። አንድ አስተያየት ሰጪ ህዝብን ለመጉዳት ካልሆነ በስተቀር እናንተ ፊት ለፊት ገጥማችሁ ያላስገባችሁትን ፋኖ እኛ ከመደበኛ ስራችን ውጭ እንዴት ነው ፋኖ ልናስገባ የምንችለው የምንችለው ይሄ ሆን ተብሎ እኛን ለመጉዳት ካልሆነ በስተቀር የማይገናኝ ነገር እያመጣችሁ እኛን የዚህ ሰለባ ታድርጉን የሚል ጥያቄ ማንሳታቸውን ነው የሰማ ነው። እንግዲህ ምናልባት ይህን ማንሳታቸውም ስጋት ውስጥ እንደሆነ ነው እየገለጹልን። እስካሁን ያጋጠማቸው ነገር እንደሌለ ግን ሰምተናል። ደሞዛችን እስከ አስተማርና እስከ ተቀጠም ድረስ ክፈሉ ፋኖ ጋር እያያያዛችሁ ሰበብ እየፈጠራችሁ የአካባቢውን ሕዝብና ትውልዱ እንዳትገሉ የሚል ጭምር ነው አስተያየት የሰጡት የሚል መረጃ ነው ያለን። በላይ ሌላ ወደ ማዕከላዊ ጎንደር የሚወስደንን መረጃ አላስከትል ማዕከላዊ ጎንደር ወደ ምዕራብ አካባቢ ያሉ ወረዳዎች፣ የደልጊ ከተማ አቅራቢያ ሌሊቱን ውጊያ እንደነበር በተለይ ደልጊ ትምህርት ቤቱ አካባቢ ከፍተኛ የሚባል ውጊያ መኖሩን፣ ሌሊት ከሰባት ሰዓት እስከ አስራ አንድ ሰዓት ድረስ ነው እየሰማ ነው። በዚህ ውስጥ አራት ንጹሀን ሰዎች ተገድለዋል። ከአራቱ ሶስቱ ሴቶች እንደሆኑ ነው እየሰማ ነው። የደልጊ ከተማ ነዋሪዎች አብዛኞቹ በዚህ በከተማው አቅራቢያ ባለው ውጊያ ምክንያት ከተማዋን ለቀው ወጥተዋል። ያው ያለፉት ሁለት ወራት በሚባል ጊዜ በአካባቢው ፋኖ ኃይሎች ነበሩና በዚህ ምክንያት ከፍተኛ ስጋት ስላላቸው ከተማውን ለቀው ወጥተዋል ነው። ሰሞኑ እንግዲህ ወደ ደልጊ መንገድ ባሉ ሁለት ቦታዎች ላይ ጨዋሂትና ጫንድባ አካባቢ ውጊያ መኖሩን ስንገልጽ ነበረ። እንግዲህ መከላከያ ወደ እነዚህ አካባቢዎች ከሄደ በኋላ ጨዋሂት አብዛኞቹ የከተማዋን አካባቢዎችና ጫንድባ ደግሞ የፋኖ ኃይሎች ስለመግባታቸው ነው እየሰማ ነው። እንግዲህ ይህም ወጣ ገባ የሆነ ነው፣ ከኋላና ከፊት የሆነ ነው እና ይህንን ሰምተናል። ሌላው ጎንደር ሰሞኑን የተለየ ውጥረት አለ ነው የሚሉት የመረጃ ምንጮቻችን። በተለይ ከባለፈው እሁድ ጀምሮ ሰሞኑን ከተማው ውስጥ ከፍተኛ ውጥረት አለ። ለምሳሌ ዛሬ ሌሊቱን አይራ 18 ፖሊስ ጣቢያ አካባቢ ተኩስ ልውውጦች ነበሩ፣ ሌሊት ብለዋል። በተለይ አይራ አካባቢ የነበረው ተኩስ ልውውጥ ጠንከር ያለ ነበር ብለው ከሰሞኑ በተለየ ሁኔታ ምክንያት ባለፉት ሶስት ሳምንታት በአካባቢው ምንም የተለየ ነገር አልነበረ። በተለየ ሁኔታ ውጥረት ተመልክተናል። የቡድን መሳሪያ የጫኑና የወደሩ ወደዱ ወታደራዊ ተሽከርካሪዎች በፍጥነት ከቦታ ቦታ ሲንቀሳቀሱ እንመለከታለን። በተለይ ከባለፈው እሁድ ማታ ጀምሮ እኛ ይህን መረጃ እየሰጠን እስካለንበት ጊዜ ድረስ ከፍተኛ የሆነ ውጥረት ነው የምንመለከተው ነው የሚሉት ይህንን በተመለከተ የዚህ ውጥረት መነሻና ስጋቱ ምን ሊሆን ይችላል? የሚል ጥያቄ ያቀረብንላቸው፣ ከማክሰኞ ጀምሮ ወደ አካባቢው የፋኖ ኃይሎች ይገባሉ በሚል ቀደም ብሎ ወሬ በመጎራቱ ምክንያት ነው ውጥረት ያለው ነው የሚሉት። እስካሁን ግን ተጨባጭ የሆነ ሁኔታ መደበኛ እንቅስቃሴ የሚያስተጓጉል ሁኔታ አልተመለከትም ነው ሲሉ ነው ከጎንደር መረጃ ያደረሱን። ወደ ደቡብ ጎንደር ስንመጣ ጉና አካባቢ ትናንትና መረጃ እያደረስ ነበረ። ዛሬም ሁለት አካባቢዎች ውጊያ መኖሩ ነው የሰማ ነው። እንደ አዲስ ዛሬ ውጊያ የተቀሰቀሰው እስቴ ከተማ መካነ ኢየሱስ ወጣ ብሎ ሾለክት ተብሎ የሚጠራ አካባቢ አሁን በከባድ መሳሪያ ጭምር የታገዘ ውጊያ መቀስቀሱ ነው የሰማ ነው። መከላከያ ወደ አካባቢው ተራራማ ስፍራዎች በተደጋጋሚ ይተኩሳል። አሁን ዘግየት ብሎ በአካባቢው የአጸፋ ምላሽ እየተሰጠ መሆኑን ነው የሰማ ነው። ስለዚህ በአካባቢው ከባድ ውጊያ ስለመቀስቀሱ የመረጃ ምንጮቹ ገልጸውልናል። እንግዲህ በጉዳት ደረጃ እስካሁን ዝርዝር ማግኘት አልተቻለም። ከዚሁ በአቅራቢያ ጉና በጌምድር እየተባለ የሚጠራው አካባቢ ክምር ድንጋይ አቅራቢያ እንደዚሁ ዛሬ እንደገና ውጊያ መቀስቀሱን የሰማ ነው። ትላንትና ማምሻውን ውጊያው ቁሞ ነበረ። ውጊያው የቆመው ዘበራና አርባ ምንጭ ተብለው የሚጠሩት አካባቢዎች ላይ መከላከያ ወደ ደብረ ታቦር መመለሱን ተከትሎ ውጊያው የቆመው ቢሆንም ዛሬ እንደገና ወደ አካባቢው ተጨማሪ ኃይል በመሄዱ በአካባቢው ውጊያ መቀስቀሱን ነው እየሰማ ነው። ክምር ድንጋይ ያለው ሁኔታ በተመለከተ ከተማው አካባቢ አሁን በብዛት የፋኑ ኃይሎችን ተመልክተናል። እና የመረጃ ምንጮቻችን በትላንትና እለት ከላይጋይንት በርካታ ወታደራዊ ተሽከርካሪዎች ታጅበው ለስልጠና ወደ ከተማ ወደ ደብረ ታቦርና ወደ ባህር ዳር ለመሄድ የነበረው የመጡ የነበረው አመራሮች ጉና ወይ ክምር ድንጋይ ውጊያ በመኖሩ ተመልሰው ወደ ቴክኒክና ሙያ ተብሎ የሚጠራው አካባቢ በወታደር ታጅበው እዛ ማደራቸውን፣ ዛሬም በአካባቢው ያለው ተኩስ ምክንያት ማለፍ ባለመቻላቸው በዞኑ ያሉት በአንድ ላይ ተጠርንፋችሁ ግቡ ነው የሚለው ትናንትና። ከዚህ አንጻር ያው መረጃ እየሰጠን ነበር። በአማራ ክልል በሚገኙ በተለይ በአራቱ ዩኒቨርሲቲዎች ይደረጋል። ዘግይቶ የደረሰን መረጃ ደግሞ የብልጽግና ስብሰባ ልክ እንደባለፈው በሀገር አቀፍ ደረጃ ነው የተጠሪ ተቋማት በዞን ደረጃ በፌዴራል ደረጃ በክልል ደረጃ ተጠሪ ተቋማት የሚባሉ የነሱ ኃላፊዎች ባለፈው ስብሰባ ልሄዱ ነበር። እነሱን ጨምሮ በወረዳ ደረጃ ያሉ አመራሮች ናቸው በዚህ ዙሪያ የሚገቡት እና በተለያዩ የሀገሪቱ አካባቢዎች ነው በተለያዩ የሀገሪቱ አካባቢዎች ነው። ትናንትና አማራ ክልል የጠቀስናቸው ዩኒቨርሲቲዎች ላይም ስልጠናው ይሰጣል። በአማራ ክልል ግን የአማራ ክልል ብቻ አይደሉም፣ ምደባው ሀገር አቀፍ ነው የሚል ማስተካከያ መረጃም ደርሶናል በላይ ስለዚህ እነዚህ አመራሮች አሁን ማለፍ ባለመቻላቸው በአስቸጋሪ ሁኔታ ውስጥ ነው። ከዚህ አንጻር የዞኑ አመራሮችም በአንድ ላይ ነው ግቡ የተባሉት እና እሱ ጉዞ መስተጓጎሉን ነው እየሰማ ነው። ሌላ ከዚህ ጋር የተያያዘ መረጃ እንደዚሁ የደቡብ ጎንደር ዞን አመራሮች የሆኑ ከባህር ዳር ወደ ደብረ ታቦር ሲጓዙ በትላንትናው ዕለት ሀሙሲት አካባቢ በተሽከርካሪዎቻቸው ላይ በተከፈተ ጥቃት ሁለቱ ተይዘው ተወስደዋል፣ የሚል መረጃ አለን። ሌላው ተሽከርካሪያቸው ነው እንጂ የተወሰዱት እነሱ አምልጠዋል፣ የሚልም አለ። ይህንን የምናጣራው ሆኖ ግን የዞኑ ባለስልጣናት የሆኑ ከባህር ዳር ወደ ደብረ ታቦር ሲሄዱ ሀሙሲት ከተማ ላይ በተሽከርካሪ ጥቃት ተከፍቶ ተወስደዋል። በኋላም ዘግይተው አምልጠዋል፣ ተሽከርካሪውን የተወሰደው የሚለውን መረጃ እናያዘውና ወደፊት በስም ዝርዝር ማን እንደሆኑ ግን አጣርተን የምንመጣ ይሆናል። በላይ ይህንን ስለሰማን ነው። ወደ ሌሎች መረጃዎቻችን እንቀጥል። ሌላው መረጃችን ወደ ደቡብ ወሎ ወደ ደሴና አቅራቢያው የሚወስድን ነው። ሀይቅ ከተማ ሀይቅ ከተማ ከከተማው ውስጥ ሸሙሳ ተብሎ ከሚጠራው ተራራ አካባቢ ትልቅ መድፍ ወደ ወረባቦና ወደ አምባሰል በተከታታይ እየተተኮሰ በአካባቢዎቹ በተለይ በነዋሪዎችና በእርሻ በሰብል በደረሱ ሰብሎች ላይ ጉዳት እያደረሰ ነው ብለዋል። ወደ አምባሰል በተለይ ወደ ምንጩ 06 07 መገደል ድኖ አቦ አዝጋ አካባቢ ከዚህ አካባቢ ነው። በተለይ ጄኔራል መድፊ እየተባለ የሚጠራው ነው ብዙ ኪሎ ሜትር እርቀቱን የሚጓዝ ነው የሚተኮስ ብለዋል። ወረባቦም አካባቢ በተመሳሳይ ነው። ሀይቅ ከተማ እስካሁን ድረስ የባጃጅ እንቅስቃሴ አልተጀመረም። ትላንትና ትምህርት እንደዚሁ ተቋርጦ መዋሉን ነው እየሰማ ነው። በአካባቢውም ውጥረት መኖሩ ነው የሰማ ነው። ከሀይቅ ከተማው ተራራማ ስፍራ ሸሙሳ ላይ እንደዚህ ትልልቅ መልፎች ተጠምደው ነው ወደ አካባቢ እየተተኮሱ ያሉት ብለዋል። ደሴ ከተማ እንደዚሁ ውጥረት መኖሩን ነው የሰማ ነው። የዞኑ አመራሮች የሌሊት የከተማ ሮንድ ጥበቃ በሚል በካምፕ ውስጥ ነው ያሉት ነው የሚለው። በተለይ ገራዱ ወታደራዊ ካምፕ ውስጥ ነው አብዛኞቹ አመራሮች ያሉት። ይህንን በሁለት ምክንያት ነው የመረጃ ምንጮች ተመለከቱት። አንድም ከተማ አካባቢ ስጋት ስላለ በወታደራዊ ካምፕ ውስጥ መቀመጡን የሲቪል አመራሮች ለደህንነታቸው መርጠውት ነው። ሁለትም በሌሊት በሌሊት ለሚደረጉ ስምሪቶች ተባባሪ ትሆናላችሁ ተብለው ወደ ካምፕ ገብተው ነው ብለዋል። ያም ሆኖ ግን ደሴ ከተማ አካባቢ አሁንም ውጥረቶች አሉ። ደሴ ከተማ ለጉልበት ስራ ከተለያዩ አካባቢዎች የተሰበሰቡ ወጣቶች በየቀኑ እየታፈሱ ወዳልታወቁ ስፍራዎች ይወሰዳሉ። እንግዲህ ሰሞኑ እንደ አዲስ የተጀመረ ነው። ይህንን በተመለከተ ፋኖ ቀበሉ ቀድማቸው የገባችሁ ናችሁ በሚል ነው አፈሳ እየተደረገባቸው ያሉት። ወደ የት እንደሚወሰዱ እንኳ አይታወቅም ነው የሚሉት የመረጃ ምጮቻችን። እንደዚሁም ከተማው ውስጥ ሳተላይት ዲሽ አቅጣጫ እየተመለከቱ ይህንን ቻናል ትከታተላላችሁ ይህንን ቻናል ታያላችሁ በሚል ሰዎችም ቴሌቪዥኖቻቸው እየተወሰዱ ነው ያንን ያደረጉ ሰዎችም በጸጥታ ኃይሎች ድብደባ ወከባ እየተፈጸመባቸው ነው የሚሉት ውጫሌ ዝርፊያውን በተመለከተ አንድ የመረጃ ምንጫችን የጎረቤቶቻችን አብዛኞቹ ስማርት የሚባሉ ስልኮች ተወስደዋል ነው ተወስደዋል እኔ በአፈር ውስጥ ደብቄ ነው ስልኬ የተረፈው፣ ነው የሚሉት ለኢትዮ ኒውስ እማኝነታቸውን የሰጡ የመረጃ ምንጭ ናቸው። ወርቅን፣ ጌጣጌጥን ጨምሮ ብር፣ ሸቀጣሸቀጦች ፍተሻ በሚልና ብርበራ በሚል ተወስደዋል እና የጎረቤቶቻችን ስልኮች በሙሉ ተወስደው አሁን ቤተሰቦቻቸውን በሙሉ ማገናኘው እኔ ነኝ እኔ ደግሞ ማታ ማታ ስልኬ ናወጣና ቀን ቀን ደብቄ ነው እንግዲህ። ስልክ ተራ ነገር ነው፣ በዚህ ልክ ነው ያለው። እና የሚሰማን ሰው ሁሉ ነው እያጣ ነው የሚሉት። አራት ዙር ነው ብርበራና ዝርፊያ የተደረገብን ነው የሚሉት። በከተማዋ ይህንን በተመለከተ መረጃ ያሰጡ። አሁን ይሄ ቢሆንም ግን በከተማው አካባቢ ግን የተለየ ነገር የለም። የትራንስፖርት እንቅስቃሴውም እንዳለ ነው፣ መደበኛ እንቅስቃሴዎች። ያው ብዙ ሰዎች በስጋት ምክንያት ከተማውን ለቀው ቢሄዱም ግን ከተማው አካባቢ ያሉት አንዳንድ የመንግስትም ሆኑ የግል አገልግሎቶች አገልግሎት እየሰጡ ነው ሲሉ ነው መረጃ እየሰጡን። ወደ ሸዋ እንምጣና መጀመሪያ አንኮበር አካባቢ ያለውን ሁኔታ እናቅርብ። በአንኮበር ወረዳ ትላንትና ከድሮን ጥቃት በኋላ በአካባቢው በተለይ ዛሬ ረፋድ ጀምሮ ማለት ነው ጎርጎ ወደሚባለው አካባቢ የእግረኛ ሰራዊት መንቀሳቀሱን ተከትሎ በአካባቢው ውጊያ መቀስቀሱን ነው የሰማ ነው። ትላንትና ተከታታይ ትላንትና ትላንት ወዲያ ድሮን ጥቃቶች ከተደረጉ በኋላ አሁን እግረኛ ወደ አካባቢው በመግባቱ እንደዚሁ ከፍተኛ የሆነ የተኩስ ልውውጥ እየተደረገ ነው ብለውናል። ይህንን እንግዲህ በዝርዝር ወደፊት የምናቀርበው መረጃ ነው የሚሆነው። እንግዲህ ትላንትና በድሮን ጥቃት ሶስት መምህራንን ጨምሮ ሌሎች በርካታ ሰዎች ስለመገደላቸው አቅርበናል። ከነዚህ ውስጥ ከተገደሉት መምህራን ውስጥ አንዷ መምህርት እስከ ልጇ እንደሞተች ነው እየሰማ ነው። በትምህርት ቤቱ ላይ በተፈጸመ የድሮን ጥቃት ብዙ ሰዎች በተለይ ከሀሙስ ገበያና ከአልዩ አምባ ከተሞቹን ለቀው ወደ ገጠር ሸሽተዋል የሚለውን መረጃ እንደዚሁ ጨምረው አድርሰውናል። ሰሜን ሸዋ መኮይ መኮይ እዚህ ወደ አንጾኪያ ገምዛ ጧት ተኩስ ነበር በከተማው ብለዋል። ትናንትና እንግዲህ በከተማው የሚገኙ የመከላከያ ካምፖች ላይ ጥቃት መፈጸሙን በዝርዝር ስናደርስ ነበረ። ዛሬም በተኩስ ልውውጥ መኖሩን በጧት የመረጃ ምንጮች ገልጸዋል። በተለይ ከተማው አካባቢ አንድ ከደብረ ብርሃን አትክልት ለመጫን የመጣ የዙዙ ሹፌር ለወታደራዊ ግዳጅ ትፈለጋለህ ተብሎ እኔ እቅድ አይደለም በሚል ተገድሎ ከተማው ላይ ተጥሏል ነው የሚሉት በመከላከያዎች ለስምሪት ትፈለጋለህ ብለውት ይህን ተባባሪ አይደለም በሚል ነው ተገድሎ የተጣለው ይህ በዚህ ምክንያት ነው በአካባቢውም ለረጅም ሰዓት የቆየ ተኩስ ልውውጥ የነበረው ነው የሚሉት በዚህ ምክንያት እንግዲህ ብዙ ሰዎች ከተማዋ ሰዎች ከፍተኛ ቁጣ ውስጥ እንደገቡ ነው ከከተማው አቅራቢያ ሰሞኑን ከፍተኛ ጭፍጨፋም መፈጸሙን ስንገልጽ ነበረ ይህን ይመለከታል እዚ አካባቢ ያለው መረጃ እንግዲህ በእኔ በኩል ያሉ ዋና ዋና መረጃዎች እነዚህ ናቸው በላይ ያንተን አስከትል አመሰግናለሁ በለጠ መረጃዎቻችንን እንቀጥላለን። በተለይ ምዕራብ አማራ አካባቢ ያለውን መረጃ ነው የማቀርበው። መረጃዎችን በዝርዝር ከማቅረብ በፊት እዚህ አካባቢ ያለውን ሁኔታ በተመለከተ ቢቢሲ በትናንትናው እለት ይዞት የወጣ ዘገባ አለ። በተለያዩ አካባቢዎች ያለውን ሁኔታ ያቀርባል። አንኮበራ አካባቢ የነበረውንም እንደዚሁ በአየር የታገዘ ጥቃት መፈጸሙን ያነሳል። በተለያዩ የአማራ ክልል አካባቢዎች ያለውን ሁኔታ በዝርዝር ዘገባው ያትታል እና የመረጃ ምንጮች ለዘጋቢው እንደነገሩት በተለይ ቋሪት አካባቢ ያለውን ሁኔታ አንድ አበባ የተባሉ በዘገባው ላይ የተጠቀሱ እማኝ ሲገልጹ መከላከያ ሰራዊት አካባቢዎችን ያለምንም ልዩነት ከባድ መሳሪያ በከባድ መሳሪያ እየደበደበ ነው ሲሉ እንደገለጹለት ቃል በቃል ዘገባው ጠቅሷል። በተለያዩ አካባቢዎች ላይ አዝመራ ስብሰባ ላይ ያሉ ሰዎች ጉዳት እንደደረሰባቸውም እንደዚሁ ጨምሮ ይገልጻል። ከዚሁ ጋር በተገናኘ በተጨባጭ ለኢትዮ ኒውስም የደረሱ መረጃዎችን ከዚህ ቀደም ስናቀርብ ነበር። አሁን እንደገና ተጨማሪ ተጣርቶ የቀረበው መረጃ ለምሳሌ በ ጤፋ ጭራ ላይ የነበሩ 16 ንጹሐን አርሶ አደሮች በከትናንት በስቲያ በነበረው በተለይ ደግሞ ከነማ ወረዳና ከድባይ ጥላት ግን አጎራባች አካባቢ አርጆ አካባቢ የነበረው ውጊያ ላይ የነበሩ በዛ አካባቢ ማለት ነው፣ ውጊያ ይደረግበት በነበረው አካባቢ አዝመራ ያሰበሰቡ የነበሩ ጤፍ ሲያጭዱ የነበሩ ሰዎች መገደላቸውን አረጋግጠናል ብለው ገልጸውልናል ና ቢቢሲ አጠቃላይ ያለውን ሁኔታ በተለያዩ አካባቢዎች በዘገባው ላይ ይጠቁመዋል ግን የኢትዮ ኒውስ ዘገባዎችን ስንቀጥል እንግዲህ ምዕራብ አማራ አካባቢ አምስተኛ ቀኑ ነው ዛሬ። ውጊያው በተለያዩ አካባቢዎች ቀጥሏል። አምስተኛ ቀኑ ምንለው እንደ አዲስ አሁን ከተቀሰቀሰ በኋላ ማለት ነው እንጂ ከዚህ ቀደም የነበረውን ዘንግተን አይደለም። በአጠቃላይ በዚህ በምዕራብ አማራ በርካታ አካባቢዎችን የሸፈነ ውጊያ ነው በተለያዩ አካባቢዎች የተደረገውና አንዳንዱ ቦታ ላይ ጠንከር ቀነስ፣ እንደዚህ ደግሞ እየበረደም እየቀጠለም ብዙ ቦታዎችን ሸፍኗል። ለምሳሌ እስካሁን ድባይ ጥላት ግን ነማይ፣ አዋበል፣ አናደድ፣ ባሶሊመን ቢቡኝ፣ ደጋዳሞት፣ ቋሪት፣ ሰከላ፣ ቡሬ፣ ደንበጫ ዳንግላ፣ ቴሌሊ፣ ይልማና ዴንሳ፣ ሜጫ፣ ነብሴ እነዚህ ሁሉ ወረዳዎች በተለያየ መጠን ውጊያ ተደርጎባቸዋል። በወረዳዎቹ አካባቢዎች ማለት ነው። በዋናነት የወረዳዎቹን ማዕከሎች ለመቆጣጠር መከላከያ ወደ አካባቢዎቹ ማቅናቱን ተከትሎ ውጊያው እንደተቀሰቀሰ ነው የመረጃ ምንጮች የሚገልጹት። በዛሬ እለት ያለውን ሁኔታ ስንገልጽ እንግዲህ ቋሪት አካባቢ ያለውን ሁኔታ እናይ እንየው ቋሪት በተለያዩ አቅጣጫዎች ነው ውጊያው ያለው። አንደኛው ከአዴት በአይባር በኩል ወደ ብር አዳማ ያለው ነው። ይሄ በዛሬ እለት የተለየ የተኩስ ልውውጥ አይደረግበትም። አሁንም ግን ፍጥጫ እንዳለ ነው ሲሉ ይገልጻሉ። ሌላኛው ደግሞ ከፍኖት ሰላም በጅጋ በኩል ወደ አጤ ውሃ ገነት አቦ ያለው ነው። እዚህ አካባቢ ያለው በዛሬ እለት በተለይ ዝንድብ አካባቢ እንደ አዲስ ተጨማሪ ኃይል ከፍኖተ ሰላም አካባቢ መንቀሳቀሱን ተከትሎ ከፍተኛ ውጥረት ነግሷል። እንግዲህ ዝንድብ ከገነት አቦ ወዲህ ነው፣ ከጅጋ ትንሽ አለፍ እንዳል የምናገኘው አጤው አካባቢ ያለ ነው። በመካከል ላይ የፋኑ ኃይሎች እንዳሉ ይገልጻሉ። የመረጃ ምንጮች ግን ደግሞ ከዚህ ተሻግሮ መከላከያ እንዳለ ደግሞ እንደዚሁ ይገልጻሉና እዚህ አካባቢ ላይ ያለው ሁኔታ ከፍተኛ ስጋት የፈጠረባቸው የዝንድብ ነዋሪዎች ከተማዋን ለቀው ወደ ገጠር አካባቢ መውጣታቸውን ነው የሚገልጹት የመረጃ ምንጮች። ሆኖም ግን ይህን መረጃ እስከምንሰጥበት ጊዜ ድረስ የተለየ ተኩስ ድምፅ አይሰማም ብለዋል። በአንጻሩ በትናንትና ምሽት ከምሽት 12 ሰዓት እስከ ምሽት 1 ሰዓት ከተኩል እንሰት መድኃኔዓለም አካባቢ፣ ገነት አቦ አካባቢ ከፍተኛ የሆነ ውጊያ እንደነበረ ነው የሚገልጹት። የጨበጣ ሊባል የሚችል ወይም ደግሞ የፊት ለፊት ውጊያ መደረጉን ነው የሚገልጹት። የደረሰው ጉዳት ከፍተኛ ሊሆን ይችላል። ነገር ግን አሁንም ሁኔታው ነገሮችን አጣርቶ መረጃውን ለማወቅ የሚያስችል አይደለም ይላሉ። እዚሁ ቀጠና ከፍኖት ሰላም ወደ ጅጋ አካባቢ ስንመጣ በተለይ ለዛ ወንዝ አካባቢ ተደጋጋሚ ደፈጣ ጥቃት መፈጸሙ መዘገባችን የሚታወስ ነው። በዛሬው ዕለት ደግሞ ትናንትና ዛሬ እንግዲህ 28 ነው። በ27 ለ28 ሌሊት 7 ሰዓት እስካሁን የሌሊቱ ውጊያ ዘገቦችን ብዙ አላቀረብንም። ብዙ ትዝ የሚለኝ መረጃ የለም በለጠ አብዛኞቹ ለሊት ላይ ውጊያ ቁሞ ነው የሚያድረው። በዛሬው ዕለት ግን ጅጋ ከተማ ውስጥ በተለይ ደግሞ ልዩ ስሙ ከማክሰኝን ወይም ደግሞ ማክሰኝን መገንጠያ ወይም ቡሬ በር ተብሎ የሚጠቀሰው አካባቢ ነው ውጊያው የተጀምረው ይላሉ። ለአንድ ሰዓት ያህል ያለማቋረጥ ከፍተኛ ውጊያ እንደሆነ እንዳደረ ነው የሚገልጹት። ሌሊቱን 7 ሰዓት ከ19 ጀምሮ ወደ አንድ ሰዓት ገደማ የቆየ ውጊያ ነው የነበረ እና ያለውን ሁኔታ ሲገልጹ እንግዲህ የመረጃ ምንጮች የከተማ ነዋሪዎች ማለት ነው የጅጋ በሌሊት ስለሆነ ወደ የትም መሸሸትም ስላልቻል ያለን ምርጫ መሬት ላይ ወርዶ ሁኔታውን በልባችን ተኝተን በመሬት ላይ ተኝተን መከታተል ነው። በተለይ ደግሞ ልጆች፣ አቅመ ደካሞች ስለነበሩ ሁኔታው በጣም አስጨናቂ ነበረ። መኖሪያ ቤቶች በርካታ መኖሪያ ቤቶች በተኩስ ልውውጡ የቡድን መሳሪያ ሊባሉ የሚችሉ መሳሪያዎች ናቸው ሲተኮስ የነበሩት፣ ዲሽቃ ሞርተር ነው ሲተኮስ የነበረው። በጣም አስፈሪ ነበረ ነው የሚሉት እና አሁን የደረሰውን ጉዳት በተመለከተ መኖሪያ ቤቶች እንደተመቱ በጠዋት ተነስተው ሲያዩ፣ ውጊያው ቁሟል፣ ያው መጠዋት ላይ ማለት ነው። በጠዋት ተነስተው ሲያዩ በርካታ አካባቢዎች ላይ ደም እንመለከታለን፣ የደረሰውን ጉዳት ግን በምን እንደሆነ ማወቅ አልቻለም። እንግዲህ አካባቢው ላይ የነበሩ የውጊያው ተፋላሚዎች አካባቢውን ለቀው ነው በጠዋት ስንነሳ ያገኘ ነው ነው የሚሉት እና ይህን ይመስላል። እጅግ አካባቢ ያለው የፍኖስ ሰላም በቅርብ እርቀት ያለ ቦታ ነው። ሌላኛው እንግዲህ ከሞጣ አቅጣጫ ወደ ቢቡኝ አካባቢ ያለውን ሁኔታ በተመለከተ በተለይ ወይንሆ አካባቢ በዛሬ ሁለት ጠዋት ሶስት ሰዓት ጀምሮ ረፋድ ሶስት ሰዓት ጀምሮ ውጊያው እንደገና ማገርሸቱን ነው የመረጃ ምንጮች የሚገልጹት። ይሄ በተለይ ልዩ ስሙ ሰበዝ ሜዳ አካባቢ ነው ውጊያው የተቀሰቀሰው። እዚህ አካባቢ ያለው እንቅስቃሴ ከዚህ በፊትም እንዳልነው ድጎ ጽዮን ከተማን ለመቆጣጠር እንደሆነ ነው የሚገልጹት። ድጎ ጽዮን የፋኖ ኃይሎች ያሉበት ከተማ ነው፣ የቢቡኝ ወረዳ ዋና ከተማ ነው። ቦታው ደግሞ ይሄ ወይን ውሃ ወደ ደጋዳሞትም ወደ ቢቡኝም ወደ ድጎ ጽዮን ማለት ነው የሚወስድ ቦታ ነው። እዚህ አካባቢ ላይ በዛሬ ሁለት ከፍተኛ ውጊያ ተቀስቅሷል፣ ሶስት ሰዓት ጀምሮ የሚል ነው። ሌላኛው ወደ ከሞጣ እንደገና ወደ ደጋዳሞትና ወደ ወይን ውሃ መምጫው ላይ አራጥ የሚባል ቦታ ላይ በትናንትናው እለት እንደዚሁ ደፈጣ ተጥሎ ለአጭር ጊዜ የቆየ ከፍተኛ ውጊያ ተደርጓል። ይሄ ደፈጣውን ተከትሎ እየሆነ ነው። የደረሰውን ጉዳት ማረጋገጥ አልተቻለም። ሆኖም ግን በአካባቢው ላይ የነበረው ተኩስ እርቀት ላይ ያሉ አካባቢዎች ጭምር ይሰሙ እንደነበረ ነው የገለጹት። በዛሬ ዕለት ሌላ አንድ የደፈጣ ጥቃት መድረሱን ደግሞ የሰማ ነው እዚህ ዳንግላ ወደ ኮሶበር በሚወስደው አዲስ ቅዳም አካባቢ ልዩ ስሙ አሸዋ መድኃኔዓለም አካባቢ ነው ዛሬ ጠዋት ነው ይሄ የደፈጣ የተጣለው ከባድ ጉዳት አድርሰዋል ነው የሚሉት የመረጃ ምንጮች አመራሮች የብልጽግና አመራሮችም ከዚህ ጥቃት ላይ ሲከፈት ሳይኖሩ አይቀሩም፣ ጉዳት ሳይደርስባቸው አይቀርም ይላሉ። ይህንን ተጨማሪ ማጣራት የምናደርግበት ይሆናል። ደፈጣውን ተከትሎ ለአጭር ጊዜ የቆየ ነው ውጊያ ነበረ። ሆኖም ግን በደፈጣው ላይ የነበሩ በተሽከርካሪዎች ላይ የነበሩ በርካታ ሰዎች ሳይጎዱ እንዳልቀሩ ነው የመረጃ ምንጮች የሚገልጹት ከዳንግላ ወደ ኮሶበር መከላከያ ሰራዊት ወደ አካባቢው ሲንቀሳቀስ ነው ደፈጠ የተጣለው ሲሉ ይገልጻሉ። በሌላ በኩል በለጠ ድጋዳሞትን በተመለከተ ድጋዳሞት ሞት በተለይ በትናንትናው ዕለት ወደ ከደንበጫ በፈረስ ቤት መንገድ የነበረውን ውጊያ ስንገልጽ ነበረ። ምሽት አካባቢ መከላከያ ሰራዊት ከአካባቢው መመለሱን ተከትሎ ውጊያው መቆሙን ገልጸን ነበር። በዛሬ ሁለት ጠዋት 12 ሰዓት እንደገና ኃይል ከደንበጫ ወደ ደጋ ዳሞት ማቅናቱን ተከትሎ አዲስ አለም የሚባል ቦታ ከ12 ሰዓት ጀምሮ ውጊያ መቀስቀሱን ነው የመረጃ ምንጮች የሚገልጹት። እነዚህ እንግዲህ አጠቃላይ በጎጃም መስመር ያሉ የዛሬ መረጃዎች ናቸው። በተጨማሪነት እንደ መረጃ ቅድም የዞን አመራሮች የወረዳ አመራሮች በዞን ማዕከላት የመገኘትን ነገር ስናነሳ ነበር። ደቡብ ጎንደር አካባቢ፣ ምስራቅ ጎጃም ደግሞ እንግዲህ ወደ ደብረ ማርቆስ እንኳን ለመግባት እንደተቸገሩና በደጀን ከተማ በርካታ የወረዳ አመራሮች በሆቴል ተጠለው እንደሚገኙ የመረጃ ምንጮች አረጋግጠዋል። በዋናነት ወደ የወረዶቻችሁ ትሄዳላችሁ፣ ተጠባበቁ፣ ሁኔታዎች እስኪሻሻሉ እዚሁ ጠብቁ የሚል ነው። አንዳንዶቹ ከመከላከያ ጋር እንደሄዱ ይገልጻሉ። ብዙዎቹ አመራሮች ግን እዚህ ደጀር ላይ በሆቴል ተጠልለው እንደሚገኙ ነው እየተገለጸ ያለው። እነዚህ ናቸው መረጃዎች። ይበለጠ መልካም በላይ አመሰግናለሁ። እንግዲህ ተጨማሪ አሁን ያቀረብናቸውና ዝርዝር መረጃ የሚያስፈልጋቸውን በሌላ የመረጃ ሰዓታችን በስፋት እንመለስባቸዋለን።